ሰላም ሰላም፣ ውድና የተከበራችሁ የዩቱብ ተከታታዮች፣ እንዴት ናችሁ? እህት ወንድሞቻችን፣ ቤተሰቦቻችን በጣም ተናፍቃችኋል። ዩቱብ ላይ ትንሽ ቆየታን ቪዲዮ ሰርተን አናውቅም። ምክንያቱ ደግሞ አልነበርንም፣ ገጠር ነበር። እንግዲህ እስኪ ገጠር በቆየንባቸው ሰዓቶች አንድ ቀን ጨብ ያለች ቪዲዮ ከልጄ ከባለቤቴ ከወንድሜ እና ከወንድሙ ልጅ ከወንድሜ ልጅ ጋር ስንጫወት የነበረችዋን አለን መተናል ለማለት ያህል ዛሬ ፖስት አደርግላቸዋለሁ። በአዲስ ቪዲዮ እራሳችን ነው አዘጋጅተን እስከምንመጣ ድረስ፣ ያው ከድምፄ እንደምትረዱት ጉንፋንም አሞኛል። ያው እንግዲህ ኮቻ ኮምቦልቻ ሙቀት ነው። ወደ እኛ ደግሞ እንትን ነው ትንሽ ቅዝቃዜ ነገር ነው ሙቀቱ ከኮምቦልቻ ጋር አይገናኝም እና ለዛ አየሩ ሲቀጥ ጉንፋን በጣም አሞኛል እኔም አዶንዬም ባባ አባታችን እሱ ጎበዝ ስለሆነ ስፖርትም ስለሚሰራ እሱ ጉንፋን አልያዘውም እንግዲህ እዚህ እንደምታዩት እንደምታዩት ደስ ይላል ልምላሜው በጣም ደስ ይላል ና አዶንዬ ጋር እዚህ ጋር እየተጫወት ነበር ባባ ያው ኮምቦልቻ ብዙ ጊዜ ውጪ አንወጣም ቤት ውስጥ ነው የምናሳልፈው እና ፀሐይ ምንም ስለሆነ ቤት ዘግጀበት ነው የምንውለው አብረን ማለት ነው። እና አሁን የገጠር ደዚህ ሰፊ ሳራማ ቦታ ንፋሱ ደስ የሚል ቦታ ሲያገኝ በቃ ጠይቁ በጣም ነው ደስ ያለው አዶኒ ማለት ነው። እንደምታዩት በቃ ደስ ብሎት እኔም እያሯሯጥኩት ነው የቅርታ ቤተሰቦች ለድምጼ እና እንደምታዩት የሲስተርን ቀሚስ ለብሼ እንዴት እንደሚያምር እና ባለቤት ደግሞ ፍቅር ማለት ነው። እንደዚህ በቀሚስ አይቶኛ ያቅምና በጣም ነበር የወደደው። ኔጃ እንዲህ እንደዚህ ያምር ብሻ አንድ ቀሚስ እስካሁን በኋላ እንደዚህ ነው የምገዛልሽ እያለኝ እያሳቀኝ ነበረ በቃ ለረጅም ጊዜ እያሰበ መልሶ ደግሞ እንደ ቀሚስ እያለ እስኪ እናንተም ኮሜንት ላይ እንዴት ነው፣ እንደዚህ አይነት ቀሚስ አምሮብኛል ላሰፋ እና የሲስተር ነው እኩል ነን መሰል ቁመታችን ምንም ልኬኒ ሆነው እና በጣም ደስ ብሎን ነበረ። እንደ ዛሬ ልንመጣ እንደ ትላንት ነበር። ይሄን የመጨረሻ እንደማስታወሻ ሰፈራችን ይሄ ነው። በጣም ለም ለም ቦለም እዚህ ጋር ደግሞ እቤት እየጠሩች ነው አለኝ። አወቁ ማለት ነው። ባልና እኔ ያዳመጥኩ ነበር፣ ግን የተጣራ ሰው አልነበረ። ሙድ እያያዘብኝ ነው። እና በቃ ፍቅር ነው እየቀረጸን የነበረው አድብልና እኔ በቃ ተጫወተን አልጠገብንም። እዚህ ጋር ማገር ለከብት ለቤት መስሪያ ማገር ተቆርጦ፣ በቅርብ ነው የተቆረጠ ይሄ ባህር ዛፍ። ግንዱን ድጋሚ እንዴት እንዳወጣ ማለት ነው ባህር ዛፉ ሶ በጣም ደስ ብሎን ነበረ። ላሳያችሁ ብዬ ነው እስከ መጨረሻው ድረስ እንግዲህ እኔም አውራችኋለሁ። አጭር ደቂቃ ናት፣ አንድ ስምንት ደቂቃ ቪዲዮ ነው የቀረጽነው። እናንተም እስከ መጨረሻው እዩት፣ ደስ ይላችኋል ብዬ አስባለሁ። ምክንያቱም እንደዚህ ለማማ ቦታ ማየት እኔ ወዳለሁ እና አዶኒ ደስ ብሎታል። እኔ ደሞ ሙዚቃ ፍቅርን እኔ ልቅረጸ ደግሞ አንተ ና ቪዲዮ ላይ ግባ እያልኩስ ነበረ። እሱ ደግሞ ትንሽ ቆይ ያለ ነበር። እስኪ ግድ አሁን ደግሞ ውድ ባለቤቴን ያሉን ይሄን አባት ይህ እዚህ ጋር መጣላችሁ። እሱ እንደዚህ ልጁም በጣም ነው የሚወደው። ሁሉም አባት ይወዳል፣ ግን እኔ እንጃ ስራ ሁሉ ራሱ እንደዛ ድክም ብሎት መቶ ቤት እንደዚህ ሳያጫውተው ምን ሳይለው አይተኛም። ልጁም እስቲል ነው ገና ሊመጣ አንድ አስር ደቂቃ ምናምን ሲቀረው ደውሎ ባባ እንዳይተኛ ይለኛል። ምክንያቱም ምሽት ነው የሚመጣው ስራ ቦታውና ሰፈራችን ትንሽ ስለሚራራቅ እና መቶ ለምሳ ምናምን መቶ መመለስ እንትን ይለዋል። ወደቀ እዚህ ጋ እና በቃ ናፍቆች ስለዋለ ባባ እንዳይተኛ ይሄዳል። ሊተኛ ቢሞክር እኳን እንደምንም ብዬ እንዳይተኛ አደርገዋለሁ። እዚህ ጋር ደግሞ የብራዘር ልጅ ነው የተላቀ ወንድሜ ልጅ ነው። እንደአጋጣሚ አጋጣሚ እኛ ስንመጣ እሱም ሲስተር ጋር መቶ ነበር። ሲስተር በእናታችን ምትክ እናታችን ናት። በነገራችን ላይ ሁሉም የሚሰባሰበው በዓል ሲሆንም ምንም ሲሆን እሷ ቤት ነው። እኛም ደግሞ ለልደታ ልደታ ለማክበር ነበር የሄድ ነው እና አድጓል ጎረምሳም አድገዋል። ብትወውት፣ በቃ ገጠር ተወልዶ አይደግ ያደገ አይመስልም። ትሁት ነው አባቱን ሲወድ ቤተሰብ ሲያናገር እንዴት ናቸው ሲል ምናምን ግሩም ነው የምትሉት ማለት ነው እና በቃ እኛ ጋር ነበሩም ብራዘርም ልጁም።

እንውላጫውታችሁ እያለ ነበር፣ እየተሯሯጥ ነው ከወንድሜ ጋር እስም ከኛ ጋር አዶንዬን እያጫወተው ነበር አጎቱ። እዚህ ጋር ደስ ይላል ብቻ። ሙሉን እንደውም አላስገባውም እዚህ ጋር ቡና አለ፣ ዘይቱ አለ። እንደውም ጊዜውን ሙሉን አላስገባውም፣ ሙሉን አልቀረጸውም እንጂ ሰፊ ሁሉ እንደዚህ አረንጓዴ የሚያምር ምናምን ነው እና አሁን ደግሞ እዚህ ጋር ጊወን ከኛ ጋር ሊጫወት አራቀው። ማለትም ወንድሜ ሊቀርጸን ነው። ቤተሰቦቼ እኔ እያመለጥኩት ነበር፣ ግን ያዘኝ። እዚህ ጋር አችለኝ እያልኩት ነበር። ካሊያስ ኮጅ ነው ማለት ነው። አካት እያልኩት እያልኩት። አሁን አዶን እየፈለገ ነው። እውነትም አዶን ይጠፍቷል። እናንተ አዶን ይታለ ይታያቸዋል

እና እንደዚህ እየተጫወት ነበር። በቃ አዶኒ ደስ ብሎታል። ይሄ ወንድም ልጅ ደግሞ አቢኒዘር ይባላል። እኔ እኔ ስሙን ያወጣሁለት እነሱ ግን አቡከር ነው የሚሉት አቡከር፣ እኔ አቢኒዘር ነው የሚሉት እና እኔ ወደ ቤት እየሄድኩ ነው። እዚጋ መጨረሻ፣ እናንተ ተጫወቱ፣ ቤት እየሄድኩኝ አልኳቸው። እዚጋ የሆነ ሰው እየፈለገች ነው ሲሉ ሲስተር ቤት ማለት ነው። ቅርብ ነው፣ እዚጋ ነው መንገዱ ይታያቸዋል ብዬ አስባለው ቆይ አሁን ያስገባኛል፣ ያስባለሁ ሲሄድ ሩጭ ላስገባሽ እያለኝ ነበረ ፍቅር እና አላስገባኝም። ሰማዩ ደስ አይልም ቤተሰብ እዚህ ጋር ደግሞ ቁልቋል እና ምናምን ነው ያለው። አዶኒ ሲሄድ አብሬሽ ካልሄድኩ እያለ ነበረ። ልሮጥ ነው እዚህ ጋር። አቤት አሯሯጥ፣ አቤት አሯሯጥ ትላላችሁ። አርባ ክሽታ መለሻ አልገባም ቪዲዮች እያለ ነበር። ጊሆን እዚህ ጋር ተመለስኩኝ ቤተሰቦቼ